አደይና ዴቭ በመጨረሻም ተለያዩ። ፍቅር እውነታውን ለናቷ አጋለጠች። እማዬ አደይ ከዚህ ከቤት ለምንና እንዴት እንደወጣች ታውቂያለሽ? አለቻት። እኔ ምን አውቃለሁኝ። እኔ ልጅ አደይና ዴብስ ጓደኛ እንደሆኑ ታውቂያለሽ? አለቻት። እንዴ ፍቅር መናገር የፈለግሽውን በቀጥታ ተናገሪ። አዴይና ዴቭ ጥሩ ጓደኛሞች እንደሆኑ አይቻለሁ። ሌላ የተፈጠረ ነገር አለ እንዴ ብላለቻት። አይ ማዬ፣ አንቺ ብዙ የማታውቂው ነገር አለ። አዴይና ዴቭ ሊጋቡ ወስነዋል። ሽማግሌ ሰሞኑንም ሊልክ እንደሆነ ሰምተሽ ይመስለኛል። ስለዚህ ሊያገባት የፈለገው አዴይን ብቻና ብቻ ነው። ዴቭን ምን እንዳስነካችው አላውቅም። አዴይ ጋር ተጠምጥሞ የሚውለው ከእሷ ጋር ነው እማዬ፣ ከሌላ ሰው ከምትሰሚ እውነታውን የልጅች የልጅሽ ልንገርሽ ብዬ ነው አለቻት። ወይኔ ጉዴ ጭራሽ ይሄን ማመን አልችልም እያለች ስትል የፍቅር እናት ዴቭ ደግሞ እንዳጋጣሚ መጣና፣ ዴቭ የቱ ለህ ነው? አቤት እታለም፣ እውጭ ቆይቼ ነበረ ከጓደኝ አይደለም። ቆይ አንተ ፍቅር የምትለው ነገር እውነት ነው? ምን አለች እታለም አላት። ዴቭ ጋር ከአዴ ጋር ፍቅር ጀምራችኋል እንዴ ብላ ስትለው ደንግጦ ፍጥጥ አለ ዴቭ። እንግዲህ በመጨረሻ የተፈጠረውን ነገርና ከአዴ ጋር ያላቸውን ግንኙነት አስረዳታለሁ ነግራታለሁ ሲል የፍቅርና ትቀውጠዋለች። ሊዱ በተደጋጋሚ አንዴ ወደ አዴ ትሆናለች፣ አንዴ ወደ ዴቭ ትሆናለች። ሀሳቧን እየቀያየረች አብረው ፍቅረኛም እንዲሆኑ አይፈልጉም። አደይን አንቺ ሰራተኛ ነሽ፣ ለዴቭ አትመችውም፣ ቤተሰብ እሺ አይልም እያሉ በተደጋጋሚ ሩታና ሊዱ ይሏት ነበረ ማለት ነው። ግን በቃ ዴቭ በተደጋጋሚ እኔ አንቺን የትም ቦታ ጥዬ ሊሄድም አልችልም፣ አንቺ እኮ ብዙ መስዋዕትነትን አልፌብሻለሁ እንደ አንቺ አይነት ቆንጆ በፍጹም ማንም ሊገኝ አይችልም ብሎ እንደነገራት አምና ከሱ ጋር ፍቅሯን ጀምራ ነበር። ዛሬ ግን የፍቅርናት የዴቭን ጥያቄ ስላልተቀበለች ዴቭን የፍቅር ዴቭን የፍቅርናት በተደጋጋሚ ተወኔ፣ ልጅ ከማይሆን ቦታ ላይ ወድቀህ እንዳታሳፍረኝ እያለችው ነበርና እንግዲህ የፍቅር እናት ዴብን ብዙ መስዋዕትነት ከፍላ አሳድገዋለች። እንደ ባርኮት ማለት ነው። አሁን ላይ የእሷን ትዕዛዝ ይቀበል ይሆን ወይስ በራሱ ፈቃድ አደይን ቤተሰብ ሽማግሌ ልኮ ያገባት ይሆን የሚለውን በጉጉት የምናይ ይሆናል። ፍቅር ቤዛ ቤት ጠፍታ ከመጣች በኋላ መኝታ ክፍሏ ገብታ እያለቀሰች ሮማን ምግብ ልትሰጣ ስትል፣ ሮማን ደግሞ ስሚ ፍቅር፣ ምናልባት እኔ ያለፍኩበት መንገድ ላንቺ ሊያስተምርሽ ይችላል። እኔ ክላስ ተዘግቶብኝ እየተቀጠቀጥኩ እየተደበደብኩ የሚረዳይ ሰው አጥቼ በዙሪያ ሰው ቢከበኝም የኔን ችግር ግን አድምጦ ከጎኔ ሀሳብ የሚሰጠኝ ሰው አጥቼ ብዙ የስቃይ ጉድን አልፍ ያለሁ፣ ፍቅር እረዳሻለሁ። አንቺ ግን ቢያንስ የምትሳሳልሽና የምታለቅስልሽ እናት አለችሽ። ቢያንስ ለእሷ ስትይ ሁሉንም ነገር ትተሽ ከእናትሽ ጋር መናገር የምትፈልጊውን ችግሮችሽን፣ ፈተሽ ሰላማዊ ሰው ለመሆን ሞክሪ እያለች መከረቻት ማለት ነው፣ ሮማን። ከዛ ሮማን ጫኔ ጋር በነበርሽ ጊዜ ነው እንዴ ይህ ነገር የተፈጠረው ወይስ ከዛ በፊት ነው? ከሱም ጋር በነበርኩ ጊዜ ነው፣ ግን በዙሪያቼ ሰው የለኝም በቃ እዚሁ ሞቴ ነበር የምናፍቀው። ዳይመንድና አሹ ባይኖሩ ኖሮ እኔ ከዛ ቦታ ላይ ወጥቼ እንደዚህ ሰው ፊት ለፊት የመቆም እድሌ በጣም ያሳዝን ነበር። ስለዚህ ሰዎች ስንባል ብዙ ፈተና አለ፣ ያንን መረዳት አለብሽ ብላ ነው። የአደይ ድራማ እንደ ቀጠለ ይገኛል። ዴቭና አደይ ከባድ እና አስጨናቂ ፈተናዎችን እየተጋፈጡ ይገኛሉ ማለት ነው። ፍቅር ቆይታዋን ከሮማን ጋር ካደረገች በኋላ እናቷን መታ። እማዬ አስጨነኩሽ አይደል? ምን ላድርግ እኔ አባዬ ጋር ስደውልለት አያነሳልኝ፣ እንዲሁም አንቺን በተደጋጋሚ ከእኔ ይልቅ እነ ሩታ እንዲሁም ደግሞ እነ ሊዱ ያሉሽን እነቤዛ ቤዛ ያሉሽን ነው የምትሰሚው አንድ ነገር እኔን እንኳን አትረጅኝም በዛ በዛ ተሰምቶኝ አንቺን እንደዛ አደረግኩሽ አይደል አለቻት የኔልሽ ልሽ አንድና ብቸኛዋ ልጄ ትንሿ ልጄ ያለአባት መከራ የናይቺ አሳድጊያችሁ ምላሽ ይሄ መሆን አለበት እንዴ ታይ እንጂ ፍቅር ሁሌ ኮ ልጅነት አይገኝም እኔ ወደ እና ወደ አያትሽ ጋር ስሄድ ልጠፋ ይችላለሁ፣ ከቤት ላልኖር ይችላለሁ። እስከ መቼ ድረስ በቃ አንቺ ጸባይሽ ኮ ነው እንደዚህ የሚያደርግሽ። ጥሩ ልጅና መልካም ልጅ ከሆንሽልኝ ምን ብዬ ልቆጣሽ ይችላለሁ? አየሽ ፍቅር፣ ቤዛ በክፋቷና ባደረገችው ነገር እኛ ጋር አለች የለችም። አንቺ ግን ከእኔ ጋር አለሽ። መቼም ቢሆን ከእናንተ ልርቅ አልችልም። እስካሁን ድረስ እኔ ሌላ ህይወት ቢያምረኝ እስኪ ወድሜሽን ፍቅር ለእኔሳታዝኒም እንዴ አታስቢም እንዴ ብላ ስትላት እማየ በቃ ለተፈጠረው ነገር ይቅርታ ምንም ቢሆን ምንም እንደዛ ማለት የለብኝም ነበር፣ የኔ ውድናት ከልብሽ ይቅርበኝ ብላ ተቃቅፈው ይቅርታ መባባል ጀመሩ። ከአሁን በኋላ ይሄን ስህተት አልደግመውም ብላ ፍቅርም ቃል ገብታለች ማለት ነው። እንግዲህ ሩታ መልካምና ቅን ሰው ማሜ በተቻለሽ መጠን ፍቅርን ምንም አትበያት። በራሷ መንገድ ወደ ጥሩና ወደ መልካም ነገር ልመጣ ትችላለች። እኔም የቻልኩትን ያክል ለመረዳት ሞክራለሁኝ። የሆነችውንና የተፈጠረውን እንደ እህት ብታወራኝ ከጎኗ ሁኜ እህቷ ልሆን እችላለሁ። ግን እሷ ማውራት ስለማትፈልግ ነው እንዳትቆጫት ብላ ለፍቅርናት ማሚዬ እያለች ተናገረች ማለት ነው። በዛ ላይ በተረፈ ደግሞ ኪንጎ እና ቅምጥል ፍቅራቸው እጅግ በጣም ደስ የሚል ሆኗል። ዳይመንድ ደግሞ ከነ ኪንጎ ጋር ሆኖ ቆይ አንቺ ምን ልሆን ነው የምትዩ? አንዳንድ ጊዜ ኪንጎንም ለቀቅ አድገው እፍና አድገሽ ይዘሽ እስከ መቼ ድረስ? ኪንጎ እኮ ለእኔ ጓደኛዬ ነው። ብዙ ነገር አሳልፈናል። ምን ነው እናንተ በአንድ ጋቢ እናስቀድስ አላችሁ? ብሎ ዳይመንድ ተቆጣ። ከዛ ኪንጎ ደግሞ ቅመጥል እባክሽ አባባ ከሞተ ጀምሮ ዳይመንድን ተወት አድርገዋለሁኝ ስለዚህ ልትረጅኝ እፈልጋለሁኝ ብሎ አላት። ሂድ፣ ችግር የለውም ግን እሱ ያለህን ሰምተህ ወደዛ ወደዚህ ላለሁ ብትል የምሬን ነው ገላሃለሁ ብላ አለችው ማለት ነው። ከዛ አረ እንደዛ ሊሆንም አይችልም በጭራሽ ብሏት ቅፍ አድርጓት ወደ ዳይመንድ ጋር ሄደ። ዳይመንድም ደግሞ ቆይ አንተን የእናንተ ብዙ ነገር አሳልፈናል ዛሬ በመጣች ቅምጥል ለኔ እንኳን ስሜት የለህም እንዴ? ማን ነው የጓደኛ ስሜት የለውም እያለ ያለህ ታውኪንጎ አታበሳጨኝ። ብዙ ነገሮችን የእናንተ አሳልፈናል ዛሬ ሴት ብታገኝ በፍጹም እንድትቀይረኝ አልፈልግም ብሎ አለው። አረ እባክህ እባክህ ዳይመንድ የመጣው ይመጣል እንጂ እኔ እናንተ እኮ ብዙ ችግሮችንም ደስታዎችንም እንደ ወንድም ተላልፈናል። አሁን ምንም የተገኘ ነገር የለን ላንተ መስሎ ነው እንጂ ብሎ አለው። ማለት ነው ለሊና ቤኪ እንግዲህ በጣም ደስ የሚል ጊዜ ፍቅራቸውን መገላለጥ ነው ያቃታቸው። በጣም ይገርማል። ለሊ እንግዲህ ቤኪ እያለች እያቆመጣጠለች ወደ ውጭ ቆይቶ ነበርና ተመልሶ ሲመጣ ለሊ ደግሞ ከአደይ ጋር ነበረች። አደይ ደግሞ ወደ አደይ ወደ ዴቭ ጋር ሂዳ ስለ ነበር ለሊ እንደ አጋጣሚ እራሷን አንስታ ስትወርቅ ባቡሬ መጥቶ ሲደውል ሲደውል ሲደውል የሚያነሳው የለም። ቆይ እንደዛማት ነበር ከአደይ ጋር የት ሄዱ እያለ ቤቱን ሁሉ ሲፈልግ መስተመጨረሻ ስልክ ሲደውል ስልኳ ክችን ላይ እየጠራ ነበር። ከዛ ወደ ክችን እየበረረ ሲሄድ ለሌ እዛ ድፍት ትብላለች። ባቡሬም አንስቶ ወደ ሶፋ ላይ አስቀምጦ ውሃ እየደፋና እየረጨ ራሷን እንድታስታውስ አደረጋት። እሷም ነቃችና ወይኔ ጉዴ ምን ሆኜ ነው ምን ተፈጥሮ ነው እያለች ጠየቃቸው። እሱም ደግሞ ምንም አልተፈጠረ አደይ ምንም ቢሆን እንዴት ትታሽ ልትል ትችላለች? አሞሻል እኮ ሌሊዬ። በቃ ማሚ ልጥራት እንዴ ብሎ ሲል አይ አታመላልሳቸው፣ አሁን ደህና ነኝ፣ ይተወኛል። በቃ ሰሞኑን ራሴን እያዞረኝ ነበር፣ እንዴት እንደወደግኩ እንኳ አላቅም። ልብስሽ ሁሉ እኮ በስብሷል። በቃ አሁን ወደ ሐኪም ቤት መሄድ አለብን አለና ለሊን ታቅፎ ባቡሬ ወደ ሐኪም ቤት አድርሶ ከመጣ በኋላ አደይ ና ዴቭ ተመልሰው እቤት መጥተው ነበርና፣ ወይኔ ጉዴ ለሊ መሆን አይሆን የለችም ብላ ስትደውል ባቡሬ ስልኩን አንስቶ ለሊ ሆስፒታል ይዟት ሄዶ እየተመለሰ መሆኑን ሲነግራት፣ አዴ በጣም ደነገጠች። ዴቭም ደግሞ ለማረጋጋት ሞከረ። እንዲ አዴ፣ እና ታዲያሁን ምን ትሰሪያለሽ? ባቡሬ እየተመለስን ነው ብሏል። ስለዚህ እምጡና እናያቸዋለን። አንችም እኮ ያጠፋሽው ነገር የለም። በሰዓቱ እኔም ፍለጋ መጣሽ። ፍቅር ደግሞ ጥሩ ስሜት ላይ ስላልሆነች እሷን እያረጋጋሁ ነበር ብሎ ሲላት፣ ዛሬ የመጨረሻ ነው ዴቭ እውነታውን ያም ሆነ ይሄ ለፍቅር እናት ለትዬ መናገር አለብህ፣ ለቤተሰብ ማሳመን አለብህ። እኔም ቁርጤን አውቄው መቀመጥ እፈልጋለሁ ብላ ወሰነች ማለት ነው። ለሊም ከባቡሬ ጋር ከሆስፒታል መጡ እና አደይ በጣም ተሳስተሻል፣ ለሊ በጣም እያመማት መሆኑን እያወቅሽ እንዴት ተሻትርሽ? ቢያንስ ለእኔ ልደውልኝ ይገባ ነበር እያለ አለ። ለሊም ባቡሬን ቤኪ በጣም ነው የማመሰግነው ያደረክልኝ ነገር ቀላል አይደለም አንተ ባትኖር ኑሮ እዛው ፍት ብዬ ነበር እያለች ነው ለሊ የህመሟ መንስኤ ምንድነው ኤላን እያስታወሰች ኤላ እየደወለላት በትዝታዎቹ ስታልፍ ይሄ ነገር ተከሰቶባታል ማለት ነው በጣም ነው የሚያሳዝነው እጅጉም በጣም በጣም ቤዛ እንግዲህ አሁንም የፍቅርን እናት ልትበቀላትና እዛ ቤት እንደፈለገች እየወጣች እየገባች ተንኮሏን እንድትሰራ እድል ከፍታለኝ። ምክንያቱም ፍቅርን እኔ ቤት አድርጌ እየተንከባከብኳ ነው። ማሚ ፍቅር እኔ ቤት ናት፣ አንቺ እንድትጨናነቂ አልፈልግም ብላ ስትል የፍቅር እናት ደነገጠች። እኔ ምልሽ፣ ቤዛ፣ ያንን የመሰለ ቤት እያለሽ እኔ ቤት የምትንከራተችው ለምንድን ነው ብላ ስትላት፣ አይ ማሚ፣ ተሳስተሻል። ያ ቤት እኮ የአሰሪዎች ቤት ነው። አሰሪዎች ደግሞ ሌላ ቦታ ለመዝናናት ሄደው ቤቱን ጠብቂ ብለውኝ እንጂ እኔማ በምንድሌ ድሌ ያን የመሰለ ቤት ብላ አለቻት። ወይ ቤዛ፣ አሁንም ሌላ ተንኮል ይዛ መጣኝ። ውድ የደሴዋ እርግብ ቤተሰቦች፣ እጅግ በጣም ተወዳጁ ያደ ድራማ ይህንን ይመስላል። ቻናሉን ላይክ፣ ሰብስክራይብ አርጉ።